የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣችኋለን። የ205 የኮንዶሚኒየም ተመዝጋቢዎች መሠረታዊ ጥያቄዎቻቸውን አቀረቡ። የመኖሪያ ቤቶችና የንግድ ሱቆች በቅናሽ ዋጋ ለሽያጭ ቀረቡ። ከመንታ ልጆቿ አንዱን በድንጋይ ደብድባ የገደለችው እና ስብስራት ተቀጣች። የቀብር ስፍራውን አርሶ ጫት የተከለው ግለሰብ መቀጣቱ ተሰማም። ከዲጂታል ይዘት ፈጠራ የሚገኝ ገቢ ግብር እንደሚከፈልበት ተገለጸም።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 ከዲጂታል ይዘት ፈጠራ ከሚገኝ ገቢ ግብር እንዲከፈልበት መደረጉን የገቢዎች ሚኒስቴር ገልጿል። በዚሁም መሰረት ከዲጂታል ይዘት ፈጠራ የሚገኝ ገቢ ማለት አንድ ግለሰብ ድርጅት የቪዲዮ ማጋሪ አገልግሎቶችን፣ የማህበራዊ ሚዲያ መድረኮችን፣ የድምፅ ማስተላለፊያ ፖድካስት አገልግሎቶችንና የቀጥታ ስርጭት መድረኮችን ጨምሮ በኦንላይን መድረኮች ላይ ዲጂታል ይዘትን በመፍጠርና በማሰራጨት የሚያገኘው ማንኛውም የገንዘብ ወይም በአይነት የሚገኝ ገቢ መሆኑ ተነግሯል። ይህም የሚከተሉትን ገቢዎች ያካትታል ተብለዋል። ማስታወቂያዎችና ስፖንሰርሺፕ፣ የምርት ስም ስምምነቶችና ድጋፎች፣ የአጋርነት ግብይትና የምርት ምደባዎች፣ የደጋፊዎች አስተዋጽኦም የገንዘብ ስጦታዎች ወይም የብዙሀን የገንዘብ ማሰባሰብ፣ የአባልነት ክፍያዎች፣ የዲጂታል ወይም የአካላዊ ሸቀጦች ሽያጭ፣ ለማስተዋወቂያ እንቅስቃሴ ምትክ የተገኙ እቃዎች ወይም አገልግሎቶችና ከዚህ በላይ ከተጠቀሱት ጋር ተመሳሳይነት ያላቸው ሌሎች ክፍያዎች ናቸው። ከመንታ ልጆቿ አንዱን በድንጋይ ደብድባ የገደለችው እናት በስርዓት ተቀጣች። ኑሮ ከበደኝ በማለት ከመንትያ ልጆቿ መካከል አንደኛዋን የአንድ ዓመት ከስድስት ወር ልጅ በድንጋይ ደብድባ የገደለችው እናት በስርዓት ተቀጣለች። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በከፋ ዞን አዲዮ ወረዳ ሜራ ቀበሌ ውስጥ የወንጀል ድርጊት ተፈጽሟል። ተከሳሽ ገነት መንግስቱ በሜራ ቀበሌ ግንቦት 5 ቀን 2017 ዓ ም ከጠዋቱ ሁለት ሰዓት የአንድ ዓመት ከስድስት ወር ልጇን ጋኔን በተሞላበት ሁኔታ የግድያ ወንጀል መፈጸሟን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀን ያሰፋ ተናግረዋል። የአዲዮ ወረዳ ፖሊስ ግለሰቧን በቁጥጥር ስር በማድረግ በምርመራው እንዳረጋገጠው ግለሰቧ ከምትኖርበት ሜራ ቀበሌ ወደ አዲስ አበባ ለስራ ሄዳ ባለችበት በማርገዟ ምክንያት ተመልሳ በመምጣት መንታ ሴት ልጆችን በሰላም እንደወለደችና በፍቅርና በእንክብካቤ ለአንድ ዓመት ከስድስት ወር ስታሳድግ መቆየቷን ፖሊስ አረጋግጧል። ይሁንና የኑሮ ሁኔታ እየከበዳት ሲሄድ ከሁለቱ አንደኛዋን ለማስወገድ በማሰብ ልጇን ከተኛችበት አንስታ አቅፋ አቅራቢያ ወደ ጫካ በመውሰድ ጭንቅላቷ ላይ በድንጋይ ሁለት ጊዜ በመምታት ሕይወቷን እንዲያልፍ ማድረጓን ግለሰቧ በኋላ ፖሊስ በሰጠችው የእምነት ቃል አረጋግጣለች። የወረዳ ፖሊስ የምርመራ መዝገቡን በማደራጀት ክስ እንዲመሰረትባት መዝገቡን ለአቃቢ ሕግ ያስተላልፋል። የከፋ ዞን ፍትህ መምሪያ የልዩ ልዩ ወንጀሎች አቃቢ ሕግ ከአዲ የወረዳ ፖሊስ የደረሰውን የምርመራ መዝገብ መነሻ በማድረግ ግለሰቧን የኢፌድሪ ወንጀል ህግ 540 ላይ የተደነገገውን ተላልፋ በመገኘቷ በፈጸመችው ሰው የመግደል ወንጀል ክስ መስርቶባት ካፋ ዞን ከፍተኛ ፍርድ ቤት በማቅረብ ፍርድ ቤቱ የአቃቢ ህግ ምስክሮችን ካዳመጠ በኋላም ተከሳሿን ጥፋተኛ በማለት የጥፋተኝነት ብይን ሰጥቷል። በዚሁ መሰረት የካፋ ዞን ከፍተኛ ፍርድ ቤት ጥቅምት 25 ቀን 2018 ዓ ም ባስቻለው የወንጀል ችሎት ተከሳሽ ገነት መንግስቱ በ10 ዓመት ስርዓት እንድትቀጣ ውሳኔ ማስተላለፉን ኢንስፔክተር ደጀና ያሰፋ ተናግረዋል። የመኖሪያ ቤቶችና የንግድ ሱቆች በቅናሽ ዋጋ ለሽያጭ ቀረቡ። ኦቪድ ሪል ስቴት ከህዳር 22 እስከ ታህሳስ 6 ቀን 2018 ዓ.ም ድረስ በአዲስ አበባ ከተማ አምስት የተለያዩ ቦታዎች ለ15 ቀናቶች የሚቆይ ታላቅ የሽያጭ ኤክስፖ የኦቪድ ሪል ስቴት ማርኬቲንግ ማኔጅመንት ወይዘሮ መቅደስ ቀደመ ገልጸዋል። በዚህም መሠረት በገርጂ ፌዴራል ቤቶች ኦቪድ ግቢ ውስጥ፣ በገላንጉራ ሳይት፣ በአራት ኪሎ ጥይት ቤት ሳይት፣ ኢትዮኩባ አዳራሽ እና ጎልፍ ክለብ ኤክስፖ የሚካሄድ መሆኑን ጠቁመዋል። ኮቪድ ስቴት በስሩ በሚገኙት ኩባንያዎች በደምሩ ከ አስር ሺህ በላይ ለሚሆኑ ዜጎች ስራ ዕድል የፈጠረ ግዙፍ ኩባንያ ሲሆን በታማኝ ግብር ከፋይነት ለሀገራዊ ልማት የበኩሉን አስተዋጽኦ በማድረግ በተደጋጋሚ ለሽልማት የበቃ ተቋም ነው ሲሉ ገልጸዋል። ኮቪድ ስቴት አልሞኒየም ፎርም ወርክ የተባለውን ዘመናዊ የግንባታ ቴክኖሎጂ ወደ ሀገር ውስጥ በማስገባት በገርጂ የፌዴራል ኮርፖሬሽን ቤቶች ፕሮጀክት 500 ቤቶችን እንዲሁም በተቋማዊ ማህበራዊ ኃላፊነት ፕሮጀክቶች ደግሞ 205 ቤቶችን በአጭር ጊዜ ውስጥ አጠናቆ ማስረከቡን ገልጸዋል። የተለያዩ የምራ ቤቶች እና የንግድ ሱቆች በቅናሽ ዋጋ ለሽያጭ እያቀረቡ ሲሆን በዚህም መሰረት አመቺ የከፍያ ስርዓቶች በአማራጭነት መቅረባቸው ተመላክቷል። የቀብር ስፍራውን አርሶ ጫት የተከለው ግለሰብ መቀጣት ተሰማ። የ12 ግለሰቦች አጽም በክብር ያረፈበትን ቦታ በማረስ ጫት የተከለው ግለሰብ በስርዓት ተቀጥቷል። በምስራቅ ሐረርጌ ዞን ጎሮ ሙጤ ወረዳ ወልተኢ ጀለላ ቀበሌ ውስጥ የአስራ ሁለት ግለሰቦች አጽም በክብር ያረፈበትን ቦታ በማረስ ጫት የተከለው ግለሰብ በስርዓትና እና በገንዘብ መቀጮ እንዲቀጣ የተወሰነበት መሆኑን የወረዳው አቃቢ ሕግ ጽፈት ቤት አስታውቋል። የጎሮ ሙጤ ወረዳ አቃቢ ሕግ ጽፈት ቤት እንደገለጸው ተከሳሽ ከድራማን የተባለው ግለሰብ ለመካነ መቃበር የተከለለ ቦታ በመግባትና በማረስ ጫት መትከሉን ይፋ አድርጓል። ተከሳሹ መያዝያ 22 ቀን 2017 ዓ ም ከቀኑ 6 ሰዓት ላይ በምስራቅ አድርጌ ዞን ጎሮ ሙጤ ወረዳ ወልታ ጀለላ የተባለ ስፍራ የሙታን አጽም የክብር ማሳረፊያ መካነ መቃብር ውስጥ በመግባት የ12 ሰዎችን የመቃብር ቦታ በማረስ ጫት የተከለ በመሆኑ በፖሊስ ቁጥጥር ስር ውሎ ምርመራ ሲጣራበት እንደነበረ ተገልጿል። ፖሊስም የምርመራ መዝገቡን በተገቢ ማስረጃ በማጣራት ለአቃቢ ህግ የላከ ሲሆን አቃቢ ህግም የሙታንን ሰላምና ክብር መንካት እንዲሁም የኦሮሚያ ክልላዊ መንግስት የመሬት አስተዳደር መመሪያ በመጣስ በሚል ክስ መስርቷል። በአቃቢ ህግ የተመሠረተውን ክስ የተመለከተው የጎሮ ሙጤ ወረዳ ፍርድ ቤት ጥቅም ከ28ቀ2018 በኋላው ችሎት ተከሳሽ ከድራማን በአቃቢ ህግ የተመሰረተበትን ክስ ሙሉ በሙሉ ጥፋተኛ ሆኖ በመገኘቱ በሶስት ዓመት ስርዓትና በአንድ ሺ ብር መቀጮ እንዲቀጣ ተወስኖበታል። የ2005 የኮንዶሚኒየም ተመዝጋቢዎች መሰረታዊ ጥያቄዎቻቸውን አቀረቡ። በ2005 ዓ.ም የጋራ መኖሪያ ቤት ተጠቃሚ ለመሆን በ4060ና በ2080 ቤት ልማት ፕሮግራሞች የተመዘገቡ የኮንዶሚኒየም ተመዝጋቢዎች መልስ እንዲያገኙ የሚፈልጓቸውን ጥያቄዎች አቅርበዋል። በተመዝጋቢዎቹ ኮሚቴዎች ተከፍተው በሚተዳደሩት የፌስቡክ እና የቴሌግራም ቻናሎች የቀረቡትን ጥያቄዎች እንደሚከተለው እናቀርባለን። በ2005 ዓ.ም በ2080ና 4060 መርሃ ግብር በታላቅ ተስፋ ነበር በከተማ አስተዳደሩ ፕሮግራም የተመዘገብ ነው። ለብዙ ዓመታት በፕሮግራሙ ላይ እምነት በመጣል የገቢያችንን አብዛኛውን ክፍል በመቆጠብ በየወሩ ክፍያ ፈጽመናል። አመታት ተቆጠሩ፣ ሌሎች ዕጣ ወጣላቸው፣ እኛ ግን በየአመቱ በተስፋና በስጋት መሃል ሆነን እንጠብቃለን። አስራ ሁለት ዓመታትና ከዚያ በላይ መጠበቅ ማለት የቤተሰብ መበተን፣ የኪራይ ስቃይ መብዛት፣ የኑሮ ውድነት መባባስ እና ከሁሉም በላይ ተስፋ መቁረጥ ማለት ነው። የአዲስ አበባ ከተማ አስተዳደር በተደጋጋሚ ተጠናቀቁ በሚላቸው ቤቶች ዙሪያ የምናያቸው የዜና ዘገባዎች ተስፋ ከመስጠት ይልቅ ጥያቄዎቹን እየፈጠሩብን ይገኛሉ። አንድ አሁን እየተመረቁና እየተሰጡ ያሉ ቤቶች በመጀመሪያ ደረጃ ለ2005 ተመዝጋቢዎች ቅድሚያ የሚሰጡ ነው ወይ? ሁለት ቤታችንን የምንቀበልበት ወይም እጣ የሚወጣበት የተጨበጠ የጊዜ ሰሌዳ እንዲሰጠን እንጠይቃለን። በወር በሩብ ዓመት ወይም በአመት ውስጥ ምን ያህሉ የ2005 ተመዝጋቢዎች ቤት እንደሚያገኙ መረጃ እንሻለን። ሶስት እስካሁን የከፈልነው ገንዘብ በየጊዜው የሚመጣው የዋጋ ግሽበት ምክንያት ዋጋ እያጣ ነው። የከተማ አስተዳደሩ ይህንን እያሰበ ነው ወይ? የከተማ አስተዳደሩ የ2005 ተመዝጋቢዎችን ጉዳይ በአስቸኳይ ቅድሚያ እንዲሰጠው የእጣ አወጣጡን ሂደት ሙሉ በሙሉ ግልጽ እንዲያደርግ እና ቤቶቻ ችንን በአጭር ጊዜ ውስጥ እንዲያስረክበን አጥብቀን እንጠይቃለን ብለዋል። የ2005 የኮንዶሚኒየም ተመዝጋቢዎችን የፌስቡክ እና የቴሌግራም አድራሻዎች ለማግኘት በአስተያየት መስጫ ላይ በተቀመጠው ሊንክ በመግባት የአቦል ዜና የቴሌግራም ቻናል ቤተሰብ ይሆኑም። የደሞዝ ጭማሪ ያልደረሳቸው መምህራን ተቃውሞ ማሰማት ጀመሩ። በፌዴራል መንግስት ደረጃ የተወሰነው የደሞዝ ጭማሪ እስካሁን አልተፈጸመልንም ያሉ በተለያዩ የሀገሪቱ ክፍሎች የሚገኙ መምህራን ተቃውሟቸውን በማሰማት ላይ መሆናቸው ተሰምቷል። ቅሬታው አሁን ላይ በማዕከላዊ ኢትዮጵያ ክልል በሃዲያ ዞን ሆሳዕና ከተማ፣ በስልጤ ዞንና በቤኒሻንጉል ጉሙዝ ክልል መተከል ዞን የሚገኙ መምህራን ማካተቱ ተገልጿል። በማዕከላዊ ኢትዮጵያ ክልል በሃዲያ ዞን ሆሳዕና ከተማ የሚገኙ መምህራን የፌዴራል መንግስት ያጸደቀው የደሞዝ ማስተካከያ እንዲፈጸምላቸው በመጠየቅ ተመሳሳይ ተቃውሞ እያሰሙ መሆኑን አዲስ የደረሰን መረጃ ያመለክታል። ቅሬታ በዚሁ ክልል በስልጤ ዞን ስልጤ ወረዳ በሚገኘው ኩኖ ሁለተኛ ደረጃ ትምህርት ቤት መምህራን ከአነሱት ተቃውሞ ጋር ተመሳሳይ ነው። የኩኖ ትምህርት ቤት መምህራን የዞኑ አስተዳደር እስካሁን ምንም አይነት የደሞዝ ጭማሪ አላደረገልንም ሲሉ ተቃውሞ ማሰማታቸው ይታወሳል። በተመሳሳይ በቤኒሻንጉል ጉሙዝ ክልል በመተከል ዞን የሚገኙ መምህራንም ተመሳሳይ የደሞዝ ጭማሪ ጥያቄ በማንሳት ተቃውሟቸውን እያሰሙ መሆኑ ተዘግቧል። የዜናው ዳራ እንደሚያመለክተው እነዚህ ተቃውሞዎች የተቀሰቀሱት የኢትዮጵያ ፌዴራል መንግስት በ2016 ህዝባር 2017 ዓ.ም ለመንግስት ሰራተኞች ያጸደቀውን የደሞዝና የኑሮ ውድነት ማስተካከያ ተከትሎ ነው። የመንግስት ዋና ዓላማ በሀገሪቱ የሚታየውን ከፍተኛ የዋጋ ግሽበትና የኑሮ ውድነት ለመቋቋም እንዲቻል የመንግስት ሰራተኞችን የመግዛት አቅም ማሳደግ ነበር። ነገር ግን በውሳና በስልጤና በመተከል ዞኖች እንደታየው በፌዴራል ደረጃ የሚወሰኑ ውሳኔዎች ወደ ክልል፣ ዞን እና ወረዳ ወርደው ተግባራዊ ሲሆኑ የአፈጻጸም መዘግየት ወይም የበጀት ክፍተት ሲያጋጥም እንደነዚህ ያሉ ቅሬታዎች እንዲቀሰቀሱ ያደርጋል። ቅሬታው በሶስት የተለያዩ ዞኖች መከሰቱ ችግሩ አንድ አካባቢ ብቻ የተወሰነ ሳይሆን የውሳኔ አፈጻጸም ክፍተት በስፋት ሊኖር እንደሚችል አመላካች መሆኑን ተንታኞች ይገልጻሉ። መምህራኑ ከፍተኛ የኑሮ ውድነት ባለበት ወቅት የተፈቀደላቸው ጭማሪ እንኳን አለመፈጸሙ ለተቃውሞውን እንደዳረጋቸው ተመላክቷል። ሶሪያ በአይኤስ ላይ የሚወሰደውን አሜሪካ መራሹን ጥምረት ለመቀላቀል ተፈራረመች። ሶሪያ ታጣቂውን የአይኤስ ቡድን ለመዋጋት በዩናይትድ ስቴትስ የሚመራውን ዓለም አቀፍ ጥምረት ለመቀላቀል ፈርማለች። የሶሪያው የማስታወቂያ ሚኒስትር ሐምዛ አልሙስጠፋ እና የአሜሪካ ባለሥልጣናት እንዳስታወቁት የሶሪያው ፕሬዚዳንት አህመድ አልሻራ ዋሽንግተን ከገቡ ብዙም ሳይቆይ በአሜሪካ ፕሬዚዳንት ዶናልድ ትራምፕ ዋይት ሀውስ አቀባበል ተደርጎላቸዋል። አልሙስጠፋ በደማስቆ በኩል ከዓለም አቀፉ ጥምረት ጋር የተፈረመው የፖለቲካ ትብብር መግለጫ የሶሪያ ሚና ሽብርተኝነትን በመዋጋትና ክልላዊ መረጋጋትን በመደገፍ ላይ ያለውን አስተዋጽኦ ያረጋግጣል ብለዋል። ስምምነቱ ፖለቲካዊ ነውና እስካሁን ድረስ ምንም አይነት ወታደራዊ አካላት አልያዘም ሲሉ በኤክስ ገጻቸው ላይ ጽፈዋል። ስምምነቱን በመፈራረም ሶሪያ ጥምረቱን የተቀላቀለች ዘጠናኛዋ ሀገር ያደርጋታል። ዓላማው የውጭ ተዋጊዎች የአይስ ኃይሎችን እንዳይቀላቀሉና የቡድኑን ቀሪ አካላት ከመካከለኛው ምስራቅ እንዲወገዱ ለማድረግ ያለመ ነው። የሶሪያ ሀገር ውስጥ ጉዳይ ሚኒስቴር ቃል አቀባይ ቅዳሜ ዕለት እንዳስታወቁት አልሻራ ከትራምፕ ጋር ለመገናኘት ወደ አሜሪካ ሊያቀኑ በነበረበት ወቅት በአገር አቀፍ ደረጃ የቅድመ መከላከል ስራዎች በአይኤስ ኃይሎች ላይ መደረጉን አስታውቋል። በመንግስት የሚተዳደረው አልሂባሪ ቲቪ እንደዘገበው የሶሪያ የፀጥታ ኃይሎች 61 ወረራዎችን ያካሄዱ ሲሆን 71 ሰዎች በቁጥጥር ስር በመዋል ፈንጂዎችና የጦር መሳሪያዎች ተይዘዋል። ሰኞ እለት የሮይተርስ ዜና ወኪል ስማቸው ያልተገለጸ ባለሥልጣናትን ዋቢ በማድረግ እንደዘገበው ሶሪያ አልሻራ ለመግደል የአሴሩ ሁለት የአይስ ሴራዎችን አክሽፋለች።